ሙዳይ ደረሰኝ ሎተሪ ያመሻሽር ልማት፣ የማታ እንጀራዬ ቀረበ በሌማት የቀይ ዳማ መሳይ ኮከብ የውበት፣ አይቄቅን መርከብ ጊዜ ደጉ አሳፈሰኝ፣ ትኩስ ፍቅር አስቀመሰኝ። ሳላልመው ሳላቅደው፣ ተስፋ ጥጬ ሳማረረው፣ ባልጠበቅኩት አገናኘኝ፣ ካድባሩ አሳደረኝ። አቦል ቡና አረፋ ይደፍቃል ነጭ ሲኒ ላይ መልክ ያሳያል። በረከት ነው ያምኑበታል። ሳይቀዘቅዝ በትኩስ ፉት ይሉታል። እርሷም ለኔ አቦሌ ነች ከትዕግስት ባህር የተቀዳች ገበታ ቤቴን በፍቅር ያሞቀች ተስፋና ሕልም ደስታ የዘራች እምቡጥ እምቡጥ እምቡጥ ጽጌ ሎሚ ሽታ ውብ መዓዛ ምናምን የሸፈነች ጨለማውን የገለጠች በፈገግታ የምትገዛ እግረ ለምለም ፍቅር አዋቂ በጨዋታ የምታዋዛ ሊቃ አባቷ አስቀድሞ ተናገሩ፣ በአፋቸው ቃልም ዘርቶ ፍሬ ያፈሩ፣ ልጃቸውን ሙዳይ ሲሉ በፍቅር ጠሩ። እውነትም ነጭ ፍቅር ሙዳይ እንደ ስሟ ቆንጆ መሶብ የተሞላች በውብ ጠባይ ማይጎላ አባት እልፍ ሲሳይ